ዳራማራ የሚባል ሆቴል ነበረ፣ ቦሌ ሮድ ና እዛ ልንሰራ ሚያዝያ ወር ነው፣ የሰርግ ወር ነው። ተራችን ደርሶ እኛ ስንወጣ አራት ሰዎች ይላሉ አንድ ጊዜ ባካችሁ ና አንድ ምናምን ይሉናል። ከዛ በቃ ሌላው ሰው በሙሉ ተረበሸ። ቦዲጋርድ የለም እንዲ አስወጧቸው ምናምን የሚንጠራራ ሰው በዛ ከዛ ቆይ እኛ መልሳለን አለን። ቆይ አለ ሌላው አንድ ጊዜ አንድ ጊዜ ውስኪ የጠጡትን እናጫውታቸውና ጠጅ የጠጣችሁትን በኋላ ስንል እረኛ ውስኪን የጠጣ ዝም በሏ ስንል እስከ መጨረሻው ድረስ አዳመጡ። ሰላም ሰላም፣ እንዴት ናችሁ? ዛሬ እንድንነጋገርበት ይዤ የመጣሁት ሀሳብ እንግዲህ ቀደም ሲል ያሳዩዋችሁ የደረጀ ኃይሌ እጅግ በጣም አስደናቂ ገጠመኝ ነው። ይህ ቀልድ አይደለም፣ እጅግ በጣም በውስጡ ብዙ ነገሮች ያሉበት ቁም ነገር ነው። ከዚህ ጋር ተያይዞ በርካታ ነገሮችን እንዳስብ አድርጎኛል። የተለያዩ ያነበብኳቸውን ታሪኮች መለስ ብዬ እንድመለከት ምክንያቱ ስለሆነው ከሱ ገጠመኝ በመነሳት በቃላት እንዴት ጥቅማችንን ማስጠበቅ እንችላለን፣ በመልካም ቃላት እንዴት ጥቅማችንን ማስጠበቅ እንችላለን በሚል ሁለት ሶስት የተለያዩ ምሳሌዎችን እያነሳሳን እንጨዋወታለን። ከእለታት በአንድ ቀን ምንትዋብ ካህናቱን ሰብስበው ግብር ያበላሉ። በዚህን ወቅት ደብተራዎቹ በስጋው አለማማር ወይም ደግሞ ስጋው ጥሩ ስላልነበረ እኔም ምልህ ይለዋል አንዱን የበለሳ ቅጠል ስሙ ምን ይባላል ይለዋል። በኋላ ላይ ስሙ ምን እንደሚባል ሁሉም ያውቅና እርስ በእርሱ ይሳሰቃል። ካህናቱም ሁሉም በውስጥ አዋቂነት ይስቃሉ። ይህን ጊዜ ምንትዋብ ሁኔታውን ሲያጣሩ በስጋው ጥሩ አለመሆን ምክንያት እየተሳሳቁ መሆኑ ይገባቸውና ሌላ ስጋ ያመጡላቸዋል። የበለሳ ቅጠል ስሙ ግማርዳ ይባል ነበር እና ግማርዳ ወይም ደግሞ ጥሩ ያልሆነ ስጋ ነው ያረዱት እቴጌቱ ለማለት ፈልገው ነበር። እና በኋላም ስጋ ከመልካሙ ስጋ ይመጣላቸዋል። መልካም ቃል ወይም ደግሞ ልዩ ንግግር ወይም እጅግ አስበህበት በመናገር ነገሮችን የመቀየር ጥበብ አንደኛው ይህ ነው። ለአንተ የቀረበልህ ነገር በአዲስ እንዲተካ ወይም የተሰጠህ ነገር ባይጥምህ ለእኔ አይገባኝም ብለህ ብታስብ ያንን ነገር መቀየር ትችላለህ ምን በማድረግ እጅግ ኮርኳሪ የሆኑ ቃላቶችን በመጠቀም ከሰውየው አእምሮም በላይ በመሆን ሌላው መልካም ቃል ነገሮችን እንደሚቀይር ሁሉ ከአደጋ ደግሞ ሊታደግ ይችላል ወደ አንተ የመጣን ከባድ አደጋ መቀልበስ ትችላለህ። ሁለተኛ ታሪክ። እዚህ ደግሞ ሌላ ታሪክ ማምጥቼ በምሳሌ ላስረዳችሁ። ለዚህ ደግሞ ሌላ ምሳሌ እናምጣና እስኪ እንጫዋወትበት። ንጉሳ መሃ ንጉሳ መሃ እንግዲህ እጅግ በጣም ኃይለኛ ነበሩ ይባላል። እኚህ ንጉሥ ወደ ደቡብ በአንድ ወቅት ላይ ወደ ደቡብ አካባቢ ወረድ ብለው በስጦታ መልክ የዛ አካባቢ ያለው ማህበረሰብ ግልገል ዝሆን ይሰጣቸዋል። ይህንን ግልገል ዝሆን ይዘው ይመጡና ወደ ንግስና መንበራቸው እዛው ይለቁታል። ያቺ ትንሽ ዝሆን እያደገ እያደገ እየገዘፈ ሲመጣ የአካባቢው ማህበረሰብን ክፉኛ ያስቸግራል። እህል ይበላል፣ አዝእርቶችን ይረጋግጣል። እጅግ በጣም ማህበረሰቡ በዚህ ሀዘን ገባው ወይም እንዳያባረረው እንዳይገድለው የንጉስ ዝሆኑ ሄዶ እንዳይወቅስም፣ ዝሆን ዝሆኑ የንጉስ ነው፣ ንጉስ አይከስስ ነውና ነገሩ። በኋላ ላይ ግን ህዝቡ ይመካከርና፣ በቃ ይሄን ነገር ለንጉሱ ንንገር፣ እጅግ በጣም እየተቸገረን ነውና፣ ንጉሱ ይህን ነገር ይወቁልን፣ መፍትሄ ይፈልጉልን በሚል ይሰባሰቡና ንጉሱ ጋር ይሄዳሉ። ንጉስ አማጋ ይህንን ድፍረት የተሞላበት ንግግር ማይናገር እነኛ ንጉሥ ማ እጅግ በጣም ቁጡ ናቸው፣ ቢቆጡስ። በኋላም አንድ መላ ይዘይዱና አንድ ሰው ይመርጣሉ። እኔ ንጉሥ ሆይ ስል ጥያቄው የሁላችንም ስለመሆኑ ለማሳያነት እናንተም ንጉሥ ሆይ ትላላችሁ ይላችኋል። በኋላም ንጉሡ ወንበር ዘርግተው ከህብረተሰቡ ጋር አብረው ይመጡና ፊት ለፊት ይቀርባሉ። ያ የተወከለው ሰው ንጉሥ ሆይ ይላል። ከኋላም ንጉሥ ሆይ ማለት ሲገባቸው ጸጥ። በፍርሃት ንጉሥ ሆይ ጸጥ። ማንም ይቀበለው የለም፣ ሊያግዘው የሚችል ሰው የለም። ንጉሥ ሆይ ጸጥ። ይሄን ጊዜ ማህበረሰቡ ወይም ደግሞ ይህንን ነገር ሄደን እንጠይቅ ያለው ሰው አሳቶ ወይም ለአደጋ እንዳጋለጠው ማወቅ ሲጀምር ወዲያው መላዘየደ ንጉስ ሆይ ሲል፣ ምንድን ነው ንጉስ ሆይ ንጉስ ሆይ የምትለው የፈለከውን አትናገርም እንዴ ሲሉ፣ ንጉሳማ ይቆጣል። ንጉስ ሆይ፣ አንድ ዝሆን አንሶናልና ሌሎች ሁለት ዝሆኖች ለአካባቢያችን ይጨመሩልን አለና አመለጠ ይባላል። ይሄ ደግሞ ከአደጋ መትረፍ ነው። አብረውት የነበሩ ሰዎች አሳተውታል፣ ወይም ለአደጋ አጋልጠውት ዞር ብለዋል። አንዳንድ ጊዜ እንደዚህ አይነት በተለያዩ በስራ ቦታችን ላይ በተለያዩ አካባቢዎች ላይ ይገጥማል። እንደዚህ አይነት ሰዎች አሉ። በብዛት አብረውን ለጥያቄ ይመጡና ነገር ግን እኛን ያሳጡናል። የሁሉም ነገር እንደ ግንባር ስጋር እኛን ፊት ለፊት ያደርጉና እነሱ ወደ ኋላ ይደብቃሉ። ጥያቄው ከተመለሰ ሊጠቀሙ፣ ጥያቄው ካልተመለሰ ደግሞ አደጋው በዛ ጥያቄ የሚመጣ አደጋ ካለ ደግሞ ብቸኛው ተወቃሽና ብቸኛው ተቀጪ አንተ እንድትሆን ያደርጋሉ። እንደዚህ አይነት ሰዎች በብዛት አሉ፣ በተለያዩ አካባቢዎች ላይ የስራ ቦታ በብዙ ቦታ አሉ። መንግስትን እንጠይቅ ብለው የሚያሳጡ አይነት ጥያቄው መልስ ሲያገኝ ከመልሱ ለመጠቀም ቅድሚያ የሚመጡት እነሱ ናቸው። ሌላው ደግሞ መልካም ንግግር ለከፍተኛ ክብር እጅግ አስቡ በመናገር ሁኔታዎችን አይቶ በመናገር ከፍተኛ የሆነ ማዕረግ ለማግኘት የተሻለ ደረጃ ለማግኘት ክብር በሚሰጥ ሰው ፊት የበለጠ ክብር ለማግኘት ይሄ ማሽቃበጥ አይነት አይደለም ይሄ አጓጉል ማሽቃበጦች ዋጋ ያስከፍላሉ ሳናሽቃብት ነገር ግን ጥያቄያችን አጥጋቢ በሆነ መንገድ ወይ በቃላት ጨዋታ ውስጥ በመግባት ነገሮችን የእኛ ማድረግ እንችላለን። እዚህ ምሳሌ ደግሞ የራስ ኃይሉ ታሪክ ነው። ራስ ኃይሉ በአንድ ወቅት ወደ ምራዊ ይሄዳሉ። ወደ ምራዊ በሚባል አካባቢ ክፍለ ሀገር ነው ወጣ ይሉና እዛ ከህዝቡ ጋር ከተገናኙ በኋላ እዛ አካባቢ እንግዲህ በጣም ብዙ ባላባቶች አሉ። እነኛ ባላባቶች ሁሉም ንጉሶይ ኔጋ ደር ንጉሶይ ኔጋ እደሩ የሚል ጸብና ክርክር ይፈጠራል በቃ ሁሉም በንጉሱ ዘንድ ክብር ለማግኘት በኋላ ላይም አንድ ሀብታም ገበሬ እንዲህ ሲል ፊት ለፊታቸው መጥቶ ጠየቀ በእናቴም ቡዳ ነኝ በአባቴም ቡዳ ነኝ ሰው እዤን ድበላ ንጉስ ይፍቀዱልኝ ሰው እዤን ድበላም ራስ ይፍቀዱልኝ ሲል ይገኛል ራስ አይሉም በኋላ ምስጢሩ ይገባቸውና አንጥፍ ተፈቅዶልሃል አሉት ይባላል ይህ በመልካም ቃላቶች ክብርን ሞገስን ማግኘት ስልጣንን ማግኘት ሊሆን ይችላል። ይሄ ከማሽቃበጥ ጋር አይገናኝም። አንዳንድ ጊዜ አጓጉል ማሽቃበጦች እንደውም ለውርደት ሊጋርዱን ይችላሉ ሊዳርጉን ይችላሉ። ለክብር ለማግኘት ብለን ያደረግነው ነገር ውርደት ሊሰጠን ይችላል። አስተውሎት በተሞላበት መንገድ በውስጡ ግን ትንሽ ማሽቃበጥ ትኖርበታለች ። ቢሆንም ስልጣንና ሀብት ባላቸው ሰው ፊት አንዳንድ ጊዜ እነዚህን መሰል ትሪኮች መጠቀም አሪፍ ነው፣ የፈለግነውን ነገር ለማግኘት አለ። ዋናው አላማችን የፈለግነውን ነገር ማግኘት እስከሆነ ድረስ ይህ የሚያስገድ ይመስለኛል። የመጨረሻ ምሳሌ ደግሞ ማንኛው ምሳሌ ላነሳ የወደድኩት ነገር ከደረጀ ዛ ኢንተርቪው በኋላ ንጉስ አዲያም ሰገደ የሚባለው ነበሩ። በተለይ ደብረ ብርሃን ሥላሴን ያስገነቡ ናቸው። ከደብረ ብርሃን ሥላሴ ጋር በተገናኘ ራሱን የቻለ አስገራሚ የሆነ ታሪክ አለው። እስ በሌላ ጊዜ ልንጨዋወትበት እንችላለን። ከሊቁ ድንቆ ማርቆ ከሚባሉ ሰው ጋር የነበራቸው አስገራሚ ነገር ነው ላነሳ ያወደድኩት። ይህንን ምሳሌነቱን በኋላ ላይ እናወረዋለን። ድንቆ ማርቆ በጣም ሊቅ ናቸው። በሁሉ ሁሉን ያሟሉ የሚባሉ ሊቅ ናቸው። ነገር ግን አንደኛ እጅግ በጣም አጭር፣ ፊታችሁ አስቀያሚ ነው። በዛ ላይ ያነክሳሉ። የሚባለው ቀብቻ፣ የአፈር ገንፎ የሚባለው አይነት ሰው ናቸው ይባላሉ። አንዳንድ ጊዜ በሀሳቤ ይመጡብኛል። ምን አይነት ሰው የሆኑ ብዬና አንዳንድ አጫጭር ታሪኮች ነገር ግን እጅግ በጣም የሚመስጡኝ ጥንታዊ የኢትዮጵያ መጽሐፍቶች ላይ የምናነባቸው የምናያቸው፣ ብዙ ያልተጻፈላቸው ነገር ግን በጥቂት ነገር ስለነሱ ሰምተን እጅግ በጣም የሚመስጡኝ አይነት ከሚመስጡኝ አይነት ታሪክ ውስጥ የሚጠቀስ ነው። ድንቆ ማርቆ ሊቁ በወቅቱ ከነበሩ ጎንደር ስላሴ ቤተክርስቲያን ከነበሩ ሊቃውንት እጅግ በጣም የላቁ ናቸው። እጅግ በጣም የተማሩ ናቸው። ሁሉንም የሚበልጡ ናቸው። ነገር ግን ንጉሱ ሁሉ እኚህን ሊቅ እንዳለ ያሉ፣ በተለይ በቅዳሴ ወቅት ፊት የሚመሩት እሳቸው ናቸው። እኚህ ሰው ፊት ለፊት እንዳይመጡ የመሰለ መልከጥፉ የሆነ ሰው ኪሩቤል በሚሸከሙት ታቦት ፊት ገብቶ እንዲቀድስ አልፈቅድም አሉኝ ንጉስ። የጎንደር ካህናት ግን አንድ ላይ ሆነው ቀለሙን አሟልቶ የሚያቆርሱ ስለሆነ ይፍቀዱልን ብለው ንጉሱን ይለምኗቸዋል። በመጨረሻም ንጉሱ ያለ እርሱ አይሆንም ካላችሁ እኔም ህዝቡም በማናየው ከቅድስት ሳይገባ ጥግ ላይ በመጋረጃ ጋርዳችሁ ያገልግል ሲሉ ይፈቅዱለታል። በዚህ ጊዜ ሊቁ ድንቆ ማርቆ እጅግ በጣም ይገረማሉ። ንጉሱ እንዲህ ሊያደርጉ የቻሉት ምን ያህል አስቀያሚ በሆን ነው? እስኪ መስታወት አምጡልኝ ይሉና ለመጀመሪያ ጊዜ ፊታቸውን በመስታወት ያሉ። በዚህ ጊዜ እንደው እንደ ስላሴዎች ተንኮል ልቱ ስብዓት ይባላል። እንደዚህ አይነት ቃል ስታገኙ ንጉሱ ቸር ናቸው። እንደ ሥላሴ አልሆኑብኝም። አሁን ሥላሴዎች ምን ቸግሯቸው ነው? አሁን ሥላሴዎች ምን ቸግሯቸው ነው? እንዲህ አድርገው እየፈጠሩኝ? ከዛሬ ጀምሮ በሉ ንጉሱን እንዳትቀየሙብኝ ብለው ለጎንደር ሊቃውንት ካህናት ነገሯቸው። እኚ ሊቅ ንጉሱን እንዲህ ካሉ በኋላ ንጉሱን ምን ተሰምቷቸው ይሆን ብዬ አስባለሁ። አንዳንዴ መቼም በንግግራቸው እጅግ በጣም ይጸጸታሉ ብዬ ነው የማስበው። እጅግ በጣም ይጸጸታሉ። የመጣባቸውን ጥቃት አሁን ተፈጥሯዊ ነገር ነው፣ በቃ እሳቸው የፈጠሩት ነገር አይደለም፣ ከአምላክ የተቸራቸው ነው። የተሰጣቸውን ነገር ተቀብለው አረርሱ ምን አደረገ ሰሪው ነው እንጂ የሚል አስገራሚ ምላሽ ነው የሰጡት። አንዳንድ ጊዜ በህይወታችን የሚገጥሙ ነገሮች አሉ። በቃ አንተ ምንም አላደረክም፣ አንተ ምንም አላደረክኝም። እጅግ አደገኛ መልስ ነው፣ የሚመታ ነው ጭንቅላት የሚመታ በነገራችን ላይ። በደንብ አእምሮ ላለው ሰው የሚነካ ነው እንደዚህ አይነት ምላሾች። ምንም ከዛ በኋላ በምንም ሊያጠቃችሁ አይችልም። አንዳንድ ጊዜ በኢትዮጵያ እግር ኳስ ውስጥ አሁን የተለያዩ ብሽሽቆች አሉ እና በጊዮርጊስና ቡና መካከል አንደኛው ቡናን ጊዮርጊስን ለረጅም ጊዜ የሚያበሽቁበት አንድ ስም ነበረ። ሼባው ሼባው የሚለው እንግዲህ ጊዮርጊስ ረጅም ዓመት ነው እንግዲህ በኃይለሥላሴ ዘመን አስቀድሞ ጀምሮ የተመሰረተ ረጅም ዓመት ነው እና ረጅም ዓመት ያለው ቡድን ነው። በኋላ ሼባው ሼባው እያሉ ስቴዲየም ውስጥ ሲያበሽኩት ያንን ሼባ የሚለውን ወሰዱ እና እኛ ሼባዎቹ የጥንት ክለብ አይነት ነገር መዝሙር ሰሩበት በሚያበሽቋቸው ነገር ከዛ ነጠቋቸው ማለት ነው። ምንም ከዛ በኋላ በዛ ሊያበሽቁ ያንን እንደ ግብዓት እንደ ጥሬ ዕቃ አድርገው በዛ ሊጠቀሙባቸው አይችሉም። ሰውም ፍላጎታችሁን ለማስፈጸም የበለጠ ክብር ለማግኘት፣ አጥቂያችሁን በተዘዋዋሪ አፉን ለመዝጋት ምንም አይነት ተመሳሳይ ያንን ነገር እየያዘ እንዳይደግም እንዳይደግም እንዳይደጋግምባችሁ ለማድረግ እነኝን የመሰሉ የቃላት ትሪኮች መጠቀም ያድናችኋል፣ ይታደጋችኋል፣ ከፍ ያደርጋችኋል። ሌላም በዚህ ጉዳይ ላይ ምናልባት ሌላ ቀን ልንመለስበት እንችላለን። የዛሬውን በዚሁ እናብቃ፣ ሰላም ሁኑ። በዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ቪዲዮ ኳሊቲ ላይኖረው ይችላል፣ ሀሳቡ ላይ ብቻ እናተኩር። መልካም ተመኘሁላችሁ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ።